አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስ ያበራል። ሰላም ይብዛላችሁ። የተወደዳችሁ የሃያ ሁለት አዲስ ቤተሰቦች እንዴት ናችሁ? ሰላም ነው። ተክሌ ብርሃን መስቀል ነኝ። ዛሬ በሃያ ሁለት አዲስ ይዤላችሁ የቀረብኩት ስለ ምርጫ ነው። ህይወት በምርጫ እየተሞላች ነች። ከጠዋት አንስተን ከእንቅልፋችን ከነቃንበት ጊዜ አንስቶ ማታ ወደ አልጋችን ሄደን እስከምንተኛበት ጊዜ ድረስ የተለያዩ ምርጫዎች በህይወታችን ይመጣሉ። ጠዋት ከእንቅልፋችን የመነሳት እንዲሁም ደግሞ ባልጋችን ውስጥ የመተኛትና የመቆየት ምርጫ በህይወታችን የመጀመሪያው ምርጫ ሆኖ ይመጣል። እንዲሁ እያለ ቀኑን ሙሉ የተለያዩ ምርጫዎች ወደኛ ይመጣሉ። እኛ ደግሞ የተሻለ ነው የምንለውን እንመርጣለን። ስለዚህ ህይወታችን በምርጫ እየተሞላች ነች። እንግዲህ በጥናት እንደሚነገረው የሰው ልጅ በቀን ወደ ስልሳ ሺህ ሀሳቦች በአእምሮ ይመላለሳሉ ይላሉ። ያ ማለት ስልሳ ሺህ ሀሳብን የሰው ልጅ ያስተናግዳል ወይም ደግሞ ያስባል ማለት አይደለም። ነገር ግን እነዛ የተለያዩ ወደ ስልሳ ሺህ የሚጠጉ ሀሳቦች ወደ ሰው አእምሮ ይመጡና ሰውየው ከዛ ውስጥ የተሻለ የሚለውን የመረጠውን ሀሳብ ትኩረት ሰጥቶ ያስብበታል ማለት ነው። ስለዚህ ምርጫ የሰው ልጅ ህይወት ውስጥ በጣም ትልቅ ቦታ አለው። አሁን ዛሬ የምንኖረው ህይወት ትናንትና ወይም ከዛ በፊት የመረጥናቸውን ምርጫዎች ነው። እያንዳንዳችን ልብ ብለን ካሰብን ወደኋላ መለስ ብለን ብናስብ ዛሬ ያለንበት ህይወት የትላንትና የምርጫችን ውጤት ነው። ይህ ማለት ግን የሰው ልጅ ሳይመርጠው የሚኖረው ህይወት የለም ወይ ወይም ደግሞ ሁሉ ነገር እንዴት በምርጫ ሊሆን ይችላል ብለን ያሰብን እንደሆነ በእርግጥ እውነት ነው። ብዙ ያልመረጥናቸው ነገሮች አሉ። አጠቃላይ መልካችንን፣ ቁመናችንን፣ ፆታችንን፣ የምንኖርበትን ቦታ፣ ቤተሰቦቻችን በጣም ብዙ ብዙ ያልመረጥናቸው ነገሮች እንዳሉ ሁሉ ደግሞ በየዕለቱ ደግሞ ሳንመርጣቸው ወደኛ የሚመጡ ብዙ ነገሮች አሉ። እነዚህ የማንፈልጋቸው ወይም ደግሞ ሳናስበው በድንገት ወደኛ ህይወት የሚመጡ ነገሮች ምርጫዎቻችን አሉ። እና እንዴት ነው ታሪያ ህይወታችን የመረጥነው ነው የምንለው ብላችሁ የሚል ጥያቄ ካላችሁ፣ በእርግጥ እውነት ነው። እነዛ ያላሰብንበት ነገር በህይወታችን ይመጣል። ነገር ግን ያ ያላሰብንበት ነገር እንኳን ወደ ህይወታችን ሲመጣ ምርጫዎች ይዞልን ነው የሚመጣው። ለምሳሌ ከቤታችሁ ስትወጡ አንድ ሰው በድንገት ምንም እንኳን ምክንያት በሌለው ሁኔታ ሊጣላችሁ የሚፈልግ ሰው ሊኖር ይችላል። ስለዚህ ወደ እናንተ ሊጣላችሁ ሲመጣ አሁንም ምርጫ ይቀርብላችኋል ነገሮችን አለዝቦ ወይም ደግሞ ነገሮችን በሰላም የመፍታት ወይም ደግሞ ነገሮችን የማክረርና ወደ ግጭት የመሄድ ምርጫ ይመጣል፣ ይከሰታል። ምናልባት ይህንንም ሆኖ ደግሞ እዚህ ጋር ላናቆመው የምንችለውም ደግሞ ሊሆን ይችላል። ከዛም ሊያልፍ ይችላል። ወደ እኛ እንኳን ለማርገብ እየሞከርን ከዛ አልፎ ደግሞ ወደ ጸብና ወደ ሌላ ነገር ውስጥ ሊገባ ይችላል። ከዛም በኋላ ያም ድርጊት ከተፈጸመ በኋላ የሚቀጥሉ ምርጫዎች አሉ። በህይወታችን ሁል ጊዜ የሚቀመጡ ምርጫዎች አሉ። የሰው ልጅ መጽሐፍ ቅዱስ እናነበ በዘፍጥረት ላይ እግዚአብሔር ለአዳም ምርጫ ነው የሰጠው አለ። በገነት ካሉ ዛፎች በመብላት በህይወት መኖር ወይም ደግሞ በገነት ውስጥ እንዳይበላ ከከለከለው መልካምና ክፉን ከምታስታውቀው ዛፍ በመብላት መሞት ነው። ሁለት ምርጫዎች አስቀመጠለት። ስለዚህ የአዳምን ምርጫ ምናልባት እኛ ዛሬ ብዙዎቻችን እንደው ያንን እኮ ጸበለስ ባይበሉ ኖሮ ብለን እንላለን፣ ግን ምርጫ ነው የቀረበለት። ዛሬም እኛ ብዙ ምርጫዎች ይቀርቡልናል። ዛሬ እግዚአብሔር እኮ በቃሉ ለእኛም የሚናገረን ብዙ ነገር አለ። በህይወት እንድንኖር ከእርሱ ጋር እንድንኖር የሚያደርጉ ምርጫዎች አሉ፣ ከእርሱ ደግሞ የሚነጥሉ የተለያዩ ምርጫዎች ደግሞ ይቀርቡልናል። ስለዚህ ዘ ሴም ቲንግ ትናንት እንግዲህ ለአዳም የቀረበለት ምርጫ ዛሬም ለእያንዳንዳችን እየቀረበልን ያለ ነገር ነው። ስለዚህ እሱ ላይ ብሌም ማድረግ እሱ ወይ ይሄን ባያደርግ ከምንል ይልቅ እኛም ደግሞ ዛሬ እግዚአብሔር ለሰጠን ምርጫ ምክንያቱም ሞትና ህይወትን ከፊትህ አስቀምጫለሁ ይላል። ስለዚህ ህይወትን ምረጥ። በህይወት እኖራለ። ሞት ደግሞ ምርጫ ካደረግ ሞት ነው ውጤቱ የሚሆነው። ስለዚህ የምርጫ ጉዳይ ነው። እግዚአብሔር በህይወታችን ውስጥ ምርጫን አስቀምጧል። በየዕለት ተዕለት ህይወታችን ደግሞ በየትኛውም ሙያ ውስጥ እንሆን፣ በየትኛውም አይነት ስራ ውስጥ ፕሮፌሽን ውስጥ እንሆን፣ የዕድሜ ክልል ውስጥ ብንሆን ምርጫ ለሁላችንም በየጊዜው ከፊት ለፊታችን አለ። በየቀኑ እንግዲህ ቀደም ብዬ እንደነገርኳችሁ ወደ ስልሳ ሺህ የሚጠጉ ሀሳቦች በሰው አእምሮ ውስጥ በየቀኑ ይመላለሳሉ ስለዚህ ስልሳ ሺህ ምርጫዎች የተለያዩ ነገሮች አሉ እንደዚህ በደንብ ልብ የማንላቸው ነገሮችም ሊሆኑ ይችላሉ እነዚህ ሀሳቦች ነገር ግን ከዛ ውስጥ ትኩረት የምንሰጣቸው ደግሞ አሉ የምንመርጣቸው እና የምናስባቸው የምንወስዳቸው የምንቀበላቸው ሀሳቦች አሉ ጠዋት ስንነሳ ቀደም ብዬ ለመናገር እንደሞከርኩት ከእንቅልፋችን ስንነሳ ስንነቃ ከእንቀልፋችን ነቅተን ከአልጋ የመውረድና ያለመውረድ፣ ወደ ስራ የመሄድ ስራ ያለመሄድ፣ የመጸለይ ያለመጸለይ፣ መጽሐፍ ቅዱስ የማንበብ ያለማንበብ፣ ሌሎችን መጽሐፍትም ሊሆን ይችላል እንዲሁም ደግሞ ስፖርት የመስራት ያለመስራት፣ ወደ ስራ የመሄድ ያለመሄድ፣ እነዚህ ሁሉ ምርጫ ከፊት ለፊታችን ጠዋት ገና ከቤታችን ሳንወጣ ከመኝታችን ሳንነሳ አእምሯችን ውስጥ የሚመላለሱ ሀሳቦች ናቸው። ምርጫዎች ናቸው። ከእነዚህ ውስጥ የትኛውን ነው የምንመርጠው? እነዚህ ምርጫዎቻችን የሚቀጥለውን ውጤት ያመላክታሉ። ከዛ የሚቀጥለው የመጀመሪያ ውሳኔያችን ላይ መሰረት ያደረጉ ሌሎች ደግሞ ምርጫዎች ይቀርቡልናል። ምርጫዎች የሚቆሙ የሚቋረጡ ነገሮች አይደሉም። ለዚህ ነው ምርጫ፣ ይህንን ርዕስ እንደ ትምህርት ይዤ የቀረቡት ምርጫ በህይወታችን በየደቂቃው በየጊዜው ይመጣሉ። መልካም የሆነ መልካም ያልሆነ አሳሳች የሆኑ ልክ አዳምና ሔዋንን መጽሐፍ ሲናገር እባብ በተንኮሉ ሔዋንን እንዳሳታት ይላል። ልክ እንደዚህ የሚያስቱ ደግሞ ካለን ከእኛ እውቀት ጋር ትንሽ የሚፈትኑን ምርጫዎችም ይቀርባሉ። ስለዚህ እነዛ ምርጫዎች የቀጣይ ህይወታችን እጣፈንታ ነው የሚሆኑት። ምርጫ ለመምረጥ ያው እንግዲህ እውቀት ይፈልጋል በእውቀት መሆን መቻል አለበት፣ ህይወታችን ሌላው ዓላማ ከዓላማችን አንፃር ነው የምንመርጠው። አንድ ሰው በመንገድ ሲሄድ መንታ መንገዶች ወይም ደግሞ መስቀለኛ መንገድ ያገኛል። እዛ መስቀለኛ መንገድ ጋር አንድ ትልቅ ሽማግሌ ሰው ተቀምጠው ነበር፣ እና እኒያን ትልቅ ሽማግሌ ሰውዬ፣ አባት ይሄ መንገድ ወዴት ነው የሚያደርሰው ብሎ ጠየቃቸው። እሚያ ትልቅ ሰው ልጄ ወዴት መሄድ ፈለክ? አሉት። አይ የሚሄድበትን አልወሰንኩም አልመረጥኩም ብሎ ሲላቸው ሁሉም መንገድ ያደርሰዋል፣ ሁሉም መንገድ ያስኬዳሉ አሉት ይባላል። በእርግጥ እንዲህ ነው። ብዙዎቻችን ድንገት እንወጣለን። ከዛ ከምናያቸው ይሄኛው መንገድ ይቻላል፣ ይሄኛው ምናልባት እዛ ቦታ ላይ ሆነን የምንወስን እንሆናለን። የምንወስንበት ምክንያት ራሱ እንዲሁ ደስ ስላለን ሊሆን ይችላል። ቀድመን አስበን የምንሄድበትን ዲስቲኔሽን መዳረሻችንን ስላልወሰንን ወይም ደግሞ ስላልመረጥን ዓላማችንን ግባችንን ረአያችንን ካለየን ምርጫዎች በጣም ያስቸግሩናል። ለመምረጥ ይሄኛው ይሻላል፣ ያኛው ይሻላል የምንልበት ምርጫ ከየት ተነስተን ነው የምንመርጠው? ሲጀመር አንድ ሰው ለመምረጥ ለምሳሌ ልብስ እንኳን ለመምረጥ፣ ሰርግ ነው የሚሄደው ወይስ ደግሞ ለቅሶ ቤት ነው የሚሄደው? ለቅሶ ቤት ሲካሄድ የሚለበስ ልብስ ሰርግ ቤት ተለብሶ አይካሄድም። ስለዚህ ኢቨን ልብስ እንኳን ስንለብስ የምንሄድበትን ቦታ ታሳቢ ባደረገ መልኩ ነው የምንለብሰው። ምርጫችን ካለን ከህይወታችን ግብ አንፃር ከዓላማችን አንጻር ከራዕያችን አንጻር ከህልማችን አንፃር ነው የሚሆነው። ስለዚህ ህልም የሌለው ሰው ግብ የሌለው ሰው ልክ በመንገድ ላይ ወጥቶ በአራት መንታ መንገድ ላይ ቆሞ በዚህ ልሂድ በዚህ ልሂድ እያለ ከራሱ ጋር እንደሚሟገት ሰው ነው የምንሆነው ሀሳባችን በጣም የተበታተነ ነው የሚሆነው አንወስንም እንቸገራለን ፕሮክራስቲኔሽን የሚባለው በቃ ሁኔታዎችን መጠበቅ ነገሮች እስኪ ለወጡ ድረስ መጠበቅ የማይወስን ሰው የማይመርጥ ሰው ለመምረጥ የሚቸገር ሰው ነው የምንሆነው ስለዚህ ምርጫችንን ለማስተካከል የተሻለ ለመምረጥ መጀመሪያ በህይወታችን አላማ፣ ግብ ሊኖረን ይገባል። ግን እያንዳንዷ የምንወስናት ውሳኔ ወደ አንድ አቅጣጫ ግን ትመራናለች። ምናልባት ቀደም ብለን ግን የምንሄድበትን አቅጣጫ ከወሰንን ውሳኔያችን ወይ ምርጫችን ሁልጊዜ የሚሆነው ከምንሄድበት አቅጣጫ ከአላማችን ከግባችን አንፃር ነው የሚሆነው። ስለዚህ ዛሬ ምን አይነት ምርጫ ነው በህይወታችሁ ያለው? ምን እየመረጣችሁ ነው ያላችሁ? ዝም ብላችሁ ሰዎች፣ ጓደኞች ይመጣችኋል። የሆነ ቦታ እንሂድ ብለው ይወስዷችኋል። ሁኔታዎች እንደሚገድቧችሁ ወይም ደግሞ በሁኔታዎች ውስጥ ነው የምትፈሱት፣ ወይስ ሁኔታዎችን እናንተ እንደምትፈልጓቸው ለመቀየር ትሞክራላችሁ? ምርጫ ወሳኝ ነገር ነው። ዛሬ ይህንን ነገር እንድታስቡበት እፈልጋለሁ። በዚህ ሰዓት ምን አይነት የህይወት ግብ አለኝ የሚለውን ነገር አስባችሁ ለዛ ለግባችሁ የሚሆኑትን ነገሮች ምረጡ። ከጠዋት ከማለዳ አንስቶ የምታደርጓቸው ነገሮች ሁሉ ወደዛ ወደ ግባችሁ የሚያደርሷችሁ መሆን አለባችሁ። በየዕለት ተዕለት እንቅስቃሴያችሁ የምታደርጓቸው የምትውሉባቸው ቦታዎች፣ ሰዎች በአጠቃላይ ከግባችሁ ጋር ከዓላማችሁ ጋር አብረው ሊሄዱ የሚችሉ መሆን አለባችሁ። ምርጫችሁን የተሻለውን ምርጫ ለመምረጥ ምርጫችሁን ለማስተካከል ግብ ያስፈልጋቸዋል። ዓላማ፣ ራዕይ፣ ቪዥን ያስፈልጋቸዋል። ህልም ያስፈልጋቸዋል። ስለዚህ ዛሬ የተሻለ ቀን ነው። ትናንትና ያለፈው ነገር እንዳለፈው ሆኖ ፍሮም ዚስ ዴይ ኦን ከዚች ቀን ጀምሮ ፍሮም ናው ኦን ከዚች ካሁኗ ደቂቃ ጀምሮ ምርጫዎቻችንን ከግባችን አንፃር እያየን በሁኔታዎችና ባላሰብናቸው መንገድ ወይም ደግሞ ሌሎች ነገሮች በሚመሩን አቅጣጫ ከመፍሰስ ይልቅ ከግባችን አንጻር ምርጫዎቻችንን እያስተካከልን መኖር እንችላለን። በጣም ጠቃሚ ትምህርት ነው። ይሄ ትምህርት በዚች ክፍለ ጊዜ ብቻ የሚያበቃ አይደለም፣ የሚቀጥል ነው የሚሆነው። ቪዲዮውን ለሌሎች ሰዎች ሼር አድርጉት። በቀጣይ ቪዲዮ ደግሞ ሌላ ጠቃሚ የሆኑ እንደዚህ አይነት ትምህርታዊ ቪዲዮዎችን ይዤ እቀርባለሁ። የሙዚቃ ትምህርቶችም እንደቀጠሉ ናቸው። በቅርቡ የመለቀው የቮካል ትምህርት አለ። አሁን በዚች በተከታታይ በሶስት ቀን ውስጥ የምለቀውት የቪዲዮ ትምህርት አለ። የቮካል የሙዚቃ ትምህርቶች ወይም የቅንብር ትምህርቶች እንዳሉ ናቸው። የሁለት አዲስ ቤተሰቦች በ2015 ዓ ም የተሻለ ቤተሰባዊ ቀረቤታ ይኖረናል። ብዙ የምትጠቀሙባቸውን ትምህርታዊ ቪዲዮችን ይቀርባለው። አሁን እስከ መጨረሻ ድረስ ስለተከታተላችሁ እኛ እናመሰግናለን። ሰላማችሁ ይብዛ። ቻው።